ድሮ ድሮ በሰፈራችን ኃይለኛ፣ ጉልቤ፣ ተደባዳቢ የምንላቸው ልጆች ማለት ነው። ችግር ሲፈጠር የሚጠሩ ፈጥነው የሚደርሱ ድፍረት፣ ጥንካሬ፣ ጉልበት የሚፈልግ ማህበራዊ ጉዳዮች ማህበራዊ ጉዳዮች ሲኖሩን የሚጠሩ ለዛም ሳይሰስቱ ጉልበታቸውን፣ ጊዜያቸውን፣ ድፍረታቸውን የሚለግሱ ወንዶች ሲያገቡ ለምንድን ነው ከአማኑኤል እንደወጣ ወይም ደግሞ የአማኑኤል ሆስፒታል መድኃኒት እንደሚቅም ህመምተኛ ዝምተኛ ዘገምተኛ የሚሆኑት አስተውላቸዋል እንደ እኔ ጥያቄ ፈጥሮባቸዋል እስቲ ስለ እነዚህ ነገሮች እናንሳ ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጁ ስታጠበት ስንጠቀምበት የነበረ ሳሙና ነው እኔም ልጆቼም ወዳጆቼም ስንታጠበት የቆየነው ሳሙና ነው ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ወደ ሳሙናነት ቀየረ ነው የምንጠቀመው ይህን ሳሙና ጠንካራ ቆንጆ ወይም ደግሞ አረፋ እንዳያወጣ ረጅም ጊዜ እንዲያገለግል ብርካቴ እንዲኖረው ብለን የምንጨምረውበት ምንም አይነት ኬሚካል የለም። ስለዚህም እነዛን ኬሚካሎች በማስቀረታችን ቆዳችን ላይ ጸጉራችን ላይ ይደርስ የነበረው መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክራለን። በመቶ ሰባ አምስት ግራም ሶስት መቶ ብር ይሸጣል። ረጅም ጊዜ ያገለግላል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። የጉግል ማፕ አድራሻ ነው። ያን ጉግል ማፕ ላይ አስቀምጠ ሰርች ስታደርገው እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ በተለምዶ ኮሜርስ የሚባለው አካባቢ ታገኘዋለህ። ዮጊ ገላ ሳሙና ብለህ ብጠይቃቸው በመቶ ሰባ አምስት ግራም ያዘጋጀነው 300 ብር የሚሸጥ ሳሙና ታገኛለህ አንተም ወንክ ቤተሰቦችህ ትጠቀማላችሁ ከዛ ባሻገር ግን ይህን ሳሙና ገዝተህ ለአንተም ለወዳጆችን ብታካፍላቸው በዚህ ቪዲዮ ትውልዳችን ላይ የሚሰራውን በተለይም ደግሞ ወንዶቻችንን በማለጩ ስራ የተሰማሩትን ክፉ ስራዎች መቀልበስ ታግዘናለህ ማለት ነው ትብብር ከሆነ ነው ልመና አይደለም ጀግናው እንግዲህ ዛሬም አንድ ሌላ ጉዳይ ትዝብቴን ማካፈል ፈልግ ፈልጌያለሁ ይሄ ምንድነው በማህበረሰባችን ውስጥ ላይክ በፊት ባደግንበት አካባቢ ላይ አሁን አሁን እንኳን ያን ያክል እየጠፋ መሰለኝ። ወንዱም ብዙ አይነት ሱሶች ውስጥ እየገባ ሲመጣ እንደዛ አይነት ልጆች እየጠፉ መጥተዋል። በእርግጥ ግን በፊት ግን ሰፈራችን ውስጥ ታስታውሱ ከነበረ ሰላሳዎቹ አካባቢ መጨረሻ ላይ ያላችሁ ወይም ደግሞ አርባዎቹን ያለፋችሁ፣ ሰፈራችን ውስጥ ጉልቤ የምንላቸው ተደባዳቢ የምንላቸውን ልጆች ነበሩ እና አሁን ይሄ ያልተገራ ማንነታቸውን ያልተገራ ድርጊታቸውን ወይም ደግሞ ጠባያቸውን ጠባያቸውን እያቆለጳጳስኩ ላወራ አይደለም። ነገር ግን የምናስተውለው ነገር አለ። እዛ እነሱ በነበሩበት ወቅት ላይ ማለት ነው። እነሱ በነበሩበት ወቅት ላይ ድፍረት የሚፈልጉ፣ ጥንካሬ የሚፈልጉ፣ ጉልበት የሚፈልጉ ጉዳዮች ሲገጥሙ ይጠራሉ። እነዚህ ልጆች ያለ ስስት ጉልበታቸውን ሳይሰስቱ ይመጣሉ። በዛ በተጠሩበት ጊዜ በተጠሩበት ቦታ ላይ ማለት ነው። ጓደኞቻቸው ቤት ወዳጆቻቸው ቤት የተፈጠረ ችግር ቢኖር፣ ሀዘን ቢኖር፣ ደስታ ቢኖር ጉልበታቸውን ያለ መሰሰት ይሰጣሉ። እናም ደግሞ ከእድሜያቸው አንጻር በጣም ትልቅ ግዳጅ መፈጸም የሚችል ድፍረት ጥንካሬው ወኔው አላቸው እነዛ ልጆች ነገር ግን ታዝበህ ከሆነ ታዝበህ ከሆነ እነዚህ ልጆች ከትንሽ ጊዜ በኋላ ከፍ እያሉ ሲመጡ ሊያገቡ ይችላሉ ወይም ደግሞ እንዲያገቡ ይደረጋሉ ወይም ደግሞ ያገባሉ በተለያየ ምክንያት በተለያየ አጋጣሚ ያገባሉ ካገቡ በኋላ ግን የትላንትና ማንነታቸውን አናገኙ የትላንትና ድፍረታቸውን የትላንትና ምንም ነገር ሰው ምን ይለኛል ሳይሉ የሚሰሩትን ስራ በተለይም በዛ ውስጥ የሚሰሩትን ጽድቅ ምናምን ያንን ነገሩ እነዛን ነገሮች በሙሉ አናገኛቸው። ባይሆን ባይሆን ምን ተብሎ ይመከራሉ? አሁን አግብታል፣ እንደዚህ አይነት ጥርጣሬ ያለው አስጊ የሆነ አስተማማኝነቱ የማይታወቅ ስራ ውስጥ አትግባ፣ ተቀጥራ ስራ ካአሁን በኋላ ተቀጥራ ነው መስራት ያለብህ። አዚ ተቀጥሮ መስራት አስተማማኝ እንደሆነ ተደርጎ ማለት ነው። ከሱ በኋላ የሚመጣውን ኮንስኩንስ ግን አይታሰብም። ብዙ ጊዜ አይደል ተቀጥሮ በመስራት ውስጥ ተቀጥረ መስራት አለብህ ለሚስት ያልተቋረጠ ገቢ ማምጣት አለብህ፣ እንደዛም ደግሞ እንደዚህ እንደዚህ እንደዚህ እንደዚህ ይባላሉ። ከዛ እንግዲህ ያው የሰፈር ውስጥ ጉልቤ ነው ያን ያክል ተምሮም ደና የረባ ነገር አልደረስ የረባ ቦታ ላይ አልደረስም። አሁን በሚባለው በማህበረሰባችን ትምህርት በሚባለው ደረጃ ማለት ነው። ወይ ኮሌጅ አልገባም ወይም ደግሞ የሰፈር ውስጥ ያለ አንድ ቮኬሽናል የሆነ የሙያ ትምህርት አልተማረም። ስለዚህ ወይ መኪና መንዳት ብቻ ይሆናል የሚያውቀው እሷን በመከራ ሰዎች ተረባርበው ላይሰንስ ያወጡለታል። መንጃ ፍቃድ ያወጣል። ከዛ አንድ መስሪያ ቤት ሹፌር ተደርጎ ሊቀጠር ይችላል። ወይም ደግሞ የሆነ በቃ እንደዚህ በተላላኪም ያሉት በተለያየ ብቻ የጉልበት ስራ ከመስራት ያልተናነሰው ስራዎች እንዲሰራ ይደረጋል። ስለዚህ እነዛን ስራዎች ይሰራል። ጠዋት ይነሳል። ወደዛ ቦታ ይሄዳል። ከዛ መውጣት የለበትም ምክንያቱም ለቤተሰቡ ያልተቋረጠ ገቢ ማምጣት ስላለበት ዳቦ ማምጣት ስላለበት ካይንዶፍ ነገር ምሳ ቋጥሮ ይሄዳል። ምሳ ይዞ ይሄዳል። በፊት አንዴ ቢበላ ነው፣ ከዛ በኋላ ላይበላ ይችላል። ጉዳዩም አይደለም። አሁን ግን እንደዛ አይደለም። ምሳ ተቋጥሮ ይሄዳል። ምሳ እቃውን በፌስታ አልተሸክሙ ነው የሚሄደው፣ ቱሩ ቱሩ ብሎ ወደ ስራው። በፊት እንዴት ነህ፣ ደህና ነህ ወይ፣ ሰላመሽ አንቺ እንትናዬ፣ ደህና ነህ ወይ እንደ ደህና ናችሁ፣ ከቤት ሲወጣ ድምፁን የምትሰሙት የነበረ ሰውዬ ዛሬ ኮቴው ማይሰማ ምሳውን ቋጥሮ ጸጥ ልምጥ ግልምጥ ግልምጥ ምጥ እያለ ብትጠሩትም ሰላም። ብትውጡ እግዚአብሔር ይመስገን። በቃ ከዛ አልፈን ምን እየተደረገ ነው? ወንዶቻችን ምን እየተደረጉ ነው? አስተውላችሁታል? በእናንተ አሁን ይህንን በማህበረሰባችን አስተያየት በማህበረሰባችን አስተያየት ይህንን ነገር ስትገመግሙት ያ ሰው አሁን ጥሩ ሰው ሆነ፣ አሁንማ ሰከነ፣ አሁንማ ገባ፣ አሁንማ ልጅ ወለደ፣ አሁንማ ቁም ነገረኛ ሆነ ነው የሚባለው አይደለ? ነገር ግን እኔ እንደዛ አይደለም ተወያይ ሲይት ግን እኔ የሚታየኝ ነገር ትላንትና ጀብደኛ ወኔያም፣ ቆራጥ፣ ቆፍጣና፣ ጉልበተኛ የነበረ ተፈጥሯዊ አቅሙን በማበልፀጉ ደረጃ የተሳካለት ነገር ግን ቱ ሳም ኤክስቴንት ማሰልጠን ይቀረው የነበረ ያ ሰው ወይም ደግሞ ያ ወጣት የሱን ቢጤ የሱ መሰል ቢጤ ወጣቶችም ማህበረሰቡ እነሱ የደረሱበትን እነሱ ያበለጸጉትን ኤክሰለንስ ላይ መውጣት ስላልቻለ በጥርጣሬ ዓይን ስለሚያየው እንደራሱ ራሱ ይሰልባቸዋል። ይሰልባቸዋል ወደ ትዳር ሲያስገባቸው ስልብ እንዲሆኑ ነው የሚያደርጋቸው። እነዛ ትላንትና ቆፍጣና ቆራጥ የነበሩ ሪስክ የሆነ ነገር ውስጥ መግባት የማይፈሩ፣ የትም ገብተው መስራት የሚችሉ የሚችሉ የነበሩ ልጆች፣ የትም በረሃ ቋርጠው መስራት ይችሉ የነበሩ ልጆች ዛሬ፣ አሁንማ አገባ፣ አሁንማ ወለደ፣ ካገባ ከወለድክ በኋላማ እኮ እንደ ትላንትና መሆን አይቻልም ይባላል። ሪሊ፣ እውነት ግን እንደዛ ነው? እውነት እንደዛ ነው። የእኛ ቅድመ አያቶች ጋር ሂዱ። አሁንም እኔ በጣም የምጠቀመው እንደ ሪፈረንስ እነሱን የእኛ ቅድሚ አያቶች ጋር ብትሄዱ የእኛ ቅድሚ አያቶች አሁን አግብተናል አሁን ወልደናል ብለው አርፎ ነው የሚቀመጡት? ዱዩቲንክ ሁለት ወር ሶስት ወር የሚፈጅ ቦታ ተሰማርተው ሄደው ስራ ሰርተው አይመጡም? ሁለት ዓመት የሚፈጅ ጦር ጋር ሄደው ዘምተው አይመጡም? ያስ ሳልነበረ በማህበረሰባቸው ውስጥ የነበራቸው የሚያሰጣቸው ቦታ፣ የጀግንነት ቦታ፣ የኤክሰለንስ ቦታ። አሁን ላይ ግን እንደዛ ነው እየተደረገ ያለው እነዚህን ልጆች አሁንም ተመልሰን ወደ እነዚህ ልጆች ጋር እንምጣና ይሄ የጥምቀተ ባህር ጥምቀተ ባህር የከተራ አለት ጥምቀት ሲወጣ ታቦት ተይዞ ሲወጣ ሲጀመር፣ አንድ ሰሞን የተጀመረ ጊዜ ምን የተጀመረ ጊዜ እቺ ምንጣፍ ጠቅልሎ ተሸክሞ መሮጥ የተጀመረ ጊዜ አስተውላችሁ ከሆነ እነዛ ፀጉራቸውን የሚቆጣጠሩ ደረታቸው ላይ ትከሻቸው ላይ ንቅሳት የነበራቸው ልጆች ነበሩ፣ ድርር የሚባለው ያው። ዛሬ ነገሩ ሁሉ ሲቆረጭ ቤተክርስቲያኗ የኔ ነው ወደ ማለትና ሁሉንም ነገር ወደ ራሷ የመሰብሰብ ነገር አለ። በእኔ እውቅና ስር ካልሆነ ስለዚህ በእኔ እውቅና ስር ሲሉ ሊቃውንቱ በእኛ እውቅና ስር ካልሆነ ሲሉ ሊቃውንቱ እነሱ በሚፈልጉት ልክ ትውልዱ መምጣት አለበት። ስህተት የለውም ልክ ቢሆን ኖሮ። ነገር ግን እንደዛ አይደለም። ሊቃውንቱ በአፍጢማቸው ከተደፉለት ወዳደርነት የተነሳ ትውልዱን አልጫ ማረግ ከፈለጉ እነሱ ወደሚፈልጉት ሰርክል መምጣት አለበት ማለት ነው፣ ኢንስቴድ ያ ትውልድ ያንን አባቱ በሰጠው ጸጋ ላይ ምን፣ ነገር ግን ባልገራው ባልሰለጠነበት ጸጋ ላይ ጽድቅ እንዲሰራ ያንን እንዲገራ እንዲሰለጥንበትም ከማስተማር ይልቅ ያንን አኮላሽቶ ያንን ሰብሮ እነሱ ወደሚፈልጉት ወዳደርነት መምጣት አለበት እኔ የሚታየኛ ነው። እና በዛ ወቅት ላይ ታዲያ የነበሩ ልጆች ደረታቸውን ገልብጠው ምንጣፍ ተሸክሙ፣ ተሯሩጡ፣ ምናምን ምንጣፍ ያነጥፋሉ። ላይ ታቦት በዛ ላይ ሄዳል ጥምቀተ ባር ይደርሳል። በሚቀጥለውን ቀን ከጥምቀተ ባር ወደ ማደሪያው ወደ ቤተክርስቲያኑ ሲመጣ፣ ወደ አጥቢያው ሲመጣ እንደዚሁ ተሸክሙ ያመጣሉ እነዚህ ልጆች በተደጋጋሚ ሰማ ነበረ በተደጋጋሚ የሚሰማት ምን አይነት ነገር ሰማ ብትሉኝ ያ ምንጣፍ ጠቅላላው ምናምን ካለቀና እዛ ወይ ጥም ከተባሩ ወይም ደግሞ ወደ ቤተክርስቲያን ከተመለስም በኋላ አውደ ምረት ላይ ማይክ የሚጨብጠው ሰው ያው ሁሉን ነገር ፈላጭ ቆራጩ ማይክ የጨበጠው ሰው ነው እንግዲህ የሚያዘው አደለ ምን ይላል እንዳው እነዚህ ልጆች ሰብሳቢ ቢኖራቸው ተባለ እንዳው እነዚህ ልጆች ተሰብስበው እንዳው የሚይዛቸው ቢኖር ይሄ ወኔያቸው ይሄ የሚያሳዝን እድሜያቸው እንዳው ቢያዝ አጓጉል ሱስ ከሚገቡ አው በእርግጥ እነዛ ልጆች ሱስ ውስጥ ናቸው። የተለያዩ ሱስ ውስጥ ናቸው። ምክንያቱም ማህበረሰቡ ተፈጥሯቸውን እንዲያውቁና፣ እንዲሰለጥኑበት፣ እንዲያበለጽጉትም ያመቻቸላቸው ነገር የለም። ጊዜያቸውን የሚያጠፉት እዛ ሱስ ውስጥ ነው። ወይ ሲቅሙ፣ ወይ ሲጠጡ፣ ወይ አላፊ አግዳሙ ሲለክፉ ነው የሚያሳልፉት። እሱም ትክክል ነው እያልኩኝ አይደለም። ነገር ግን እንዳው ወደ ቤተክርስቲያን የሚያመጣቸው ሰው አሉ። አሁን ይህን ስታስቡት ጥሩ አስተያየት ይመስላል አይደለ? እኔ ግን ጥሩ አስተያየት መስሎ አልተሰማኝም። እኔ የሚታየኝ እዛ ውስጥ የታየኝ ነገር ሰውየው እንደዛ ሲሉ አይ፣ በቃ የነዚህ ልጆች ወንድነት በቃ አከተመለት ማለት ነው። እንደዚህ እያልኩ ነበር የምሰማቸው፣ አይ የነዚህ ልጆች ወንድነት አከተመለት። ደሞም ለው እንደዛ ነው የተደረጉት። የተወሰኑት ልጆች ወደዛ እንዲመጡ ሲደረጉ፣ በቃ ላይክ አኮላሻቸው እነዛ ልጆች ላይክ ቅድም እንዳልኳቸው የአማኑኤል መድኃኒት የሚቅምም ታማሚ አገጋሚ እስኪመስሉ ድረስ ቅስ ያ ትላንትና የሚያብረቀርቅ የነበረን ቅሳታቸው ፈዞ ሰውነታቸው ተኮማትሮ አልቆ ከዛ በኋላ አግብተዋል፣ ወልደዋል፣ ህፃን ልጅ ታቅፈዋል፣ ታዩታላችሁ። ሚስቱ ያቺ ያው በሱ ጠባይ በሱ ማንነት የሚጠብሳት የሚያገባ ሴት ምን አይነት ልትሆን እንደምትችል ታውቃላችሁ። እሱ ህፃን ታቅፈዋል፣ እሷ የተቀባችው ጥፍር ቀለም እንዳይለቅ እንደዚህ ብላ ምት ማሚዬ፣ አንዬ፣ እናቴ፣ ውዴ፣ ማሚ፣ እናኒ ሚስቱን የሚል ምንድን የሆነው እነዚህ ሰው፣ ምንድን የሆኑት እነዚህ ልጆች፣ ትናንትና ምን ነበሩ? ዛሬ ምንድን ነው የሆኑት? ላይክ ሊትራሊ እኮ ነው ቆለጣቸው የተቆረጠው። እንዴት ነው ትናንትና ደረቱን ገልብጦ ሲሄድ ሴቷን በድፍረት ሲያናገር የነበረ ልጅ ዛሬ አግብቶ እንደ ህፃን ልጅ እናኒ፣ እማሚ፣ ማማዬ፣ እማማ፣ ማሚ። ሀውካም ልብ አድርጎ አሁን መናገር የፈለግኩትን ማስተላለፍ የፈለግኩትን መርት እንዳታጡት። ይህ ምንድን ነው? እነዚህ ልጆች ወደ ቤተክርስቲያን ለምን መጡ አላልኩም። እነዚህ ልጆች ወደ ቤተክርስቲያን መምጣታቸውን አልተቃወምኩም። እነዚህ ልጆች የእግዚአብሔር ቃል እንዲሰሙ መደረጋቸውን አልተቃወምኩም። ለምን ከዛ ርቀው በውጭ ነው የሚያሳልፉት በብዛት አብዛኛው ጊዜያቸውን አደለ? ነገር ግን ዘዌ የሚመጡበት መንገድ የሚያዙበት መንገድ ነው የማንስማማበት፣ አሁን ላይ ቤተክርስቲያን የምትይዝበት። እነዚህ ልጆች ከዛ ከውጭ ሲያመጧቸው እነሱ ከሱስ ላይ አመጣ ናቸው። እነሱ ከዛ መጥፎ ነገር አመጣናቸው ይበሉ እንጂ ለጊዜው። ነገር ግን ያልሰለጠኑበት ያ ወንድነታቸው ወደ ሱስ የዳረጋቸውን ወንድነት ለሱስ የዳረጋቸውን አጉል ቦታ እንዲውሉ የዳረጋቸውን ያንን ወንድነት ነው አከርካሪውን የሰበሩት። ያ ወንድነት አከርካሪው ሲሰበር ምንም እንኳን ከሱስ ራቀ ቢባልም እንኳን እዚህ መጥቶም ጽድቅ አይፈጽምም። እዚህም መጥቶ በአፍጢሙ የተደፋ ሆዳደር አስመሳይ ይሆናል። ልክ የሊቃውንቱ ቢጤ ማለት ነው። ከተሳሳትኩ እታረማለሁ። የታዘባችሁትን ነገር ልትነግሩኝ ትችላላችሁ። በተረፈ ግን እኔ እንደዛ ነው የማየው። እነዚህ ልጆች ሲያመጧቸው ለምን ሰንበት ትምህርት ቤት ማየት ትችላላችሁ። ሰንበት ትምህርት ቤት ላይ ዛሬ የሚያልፉ ወንዶች ወንድሞቻችን፣ እስቲ እዋቸው እውነት ምንድን የትጓን ወንድነታችሁን እስቲ እዋቸው እውነት ለመናገር ወንድነታቸው የት ጋ ነው? አሁን እነሱ ጽድቅ የሚሰሩበት ሰውነት ላይ ደረሱ ማለት ነው። እንደዛ ቀዘዝተኛ የአማኔል መድኃኒት እንደሚቅብ ብሎ የሚሄድ ሰው ስለሆኑ አሁ ጥሩ ሰው ናቸው። ሴቶቹ ይወዳቸዋል፣ ደስ ይላቸዋል። ሴቶቹ የሚወዷቸው ሚስት ላይ ያረጓቸው አይደለም። እንደ እህት አይነት ወንድም ናቸው። እንደ እህት የሆኑ ወንድም ናቸው። እነዚህ ወንድሞች መጥፎ ነገር፣ ክፉ ነገር የማያደርጉ ወይም ደግሞ በማህበረሰቡ ዘንድ ጥሩ ነው የተባለ ነገር የሚያደርጉ የሰው ነገር የማይነኩ የሰው ንብረት የማይነኩ የሰው እቃ የማይነኩ የሴት ነገር የማይነኩ ሴቷንም የማይነኩ ኤቭሪቲንግ ኔሚት ሴቶቹ እነዚህን ወንዶች ባል የማድረግ ፍላጎት አላቸው የላቸውም። ወደ ባልነት አይፈልጉ ለባልነት አይፈልጓቸው። በእርግጥ ለልጆቻቸው አባት እንዲሆኑ ይፈልጓቸዋል። ለልጆቻቸው አባት እንዲሆኑ ይፈልጓቸዋል፣ ምክንያቱም ጥሩ ሰው ስለሆኑ ጥሩ ወንድ ስለሆኑ ጥሩ አባት ስለሚሆኑ። በወንድነቱ ግን ኤክሰለንስ ላይ ደረሱ። የሚያስንቅ የሚያስመኝ የሚያስከጅል ወንድነት ግን የላቸውም አትራክሽን የሚፈጥሩበት ከነዚያ ሴቶች ጋር ማለት ነው። እሱ ብቻ አይደለም። እነዚህ ወንዶች በዚህ አይነት አስተዳደግ ጽድቅ የሚሰሩበት ማንነት ላይ የማይደርሱም። ለዛ ኮ ነው አሁን የምናየው ይህ ፍትሐዊነት ሀገራችን ውስጥ ነግሶ ያ ሁሉ ሰንበት ተማሪ ግቢ ጉባኤ ተማሪ ማስተሬትና ዶክትሬት የያዘ እያለ ላይክ ዘይ ዶን ኬር ግድ የማይሰጣቸው መስሏል። እንዲህ ለምን ድንግጥ የማይሉት እነዚህ ሰዎች በሰንበት ትምህርት ቤት በግቢ ጉባኤ ያለፉ አሉ። ማስተሬትና ዶክትሬት የጫነው አይደሉም? መቶ ሺህና ሁለት መቶ ሺህ የሚከፈላቸው ወይም ደግሞ ባለስልጣን የሆኑ ሱ አይደሉም እንዲ ፍትህ ሚኒስትር ውስጥ የሚሰሩ አይደሉም እንዴ? አንዳንዶቹ ወይም ደግሞ ከንቲባ ወይም ደግሞ ሌላ ማስተዳደር ውስጥ ያሉ አይደሉም እንዴ? አንዳንዶቹ ለምንድን ነው ግድም ማይሰጣቸው? ምክንያቱም ተኮላሽተዋል። እዛ እዛ ነው እኮ የተኮላሹት ወንድም ማለት እዛ ተኮላሽተዋል። ላይክ የበጎች ማደሪያ ውስጥ ወይም በጎች ያሉበት አካባቢ ብትሄዱ ድንግጥ ማይለው ንቅንቅ ማይለው ከቦታው ምን አይነት ወንድም እንደው ታውቃላችሁ? የተኮላሽ ወንድ ሂ ዳዝንት ኬር ወኔ የለውም። በቃ ፊት ለፊቱ ሳር ስታሰጡት ስትወስዱበት ዞር ብሎ ማያያችሁ ወጣጣ ውስ ፍየል ዶሮ ብትምጣ ሰው ሲመጣ ሁልጊዜ በጥርጣሬ ራሱንም ይጠብቃል ሌሎችንም ይጠብቃል። ሴቷም ስትመጣ ክሮኖስ ገብታችሁ ማጣቁ ወይም ደግሞ በክተራ ሄዱና እዩት። ምንም ከቦታቸው የማይንቀሳቀሱ በግድ እየተጎተቱ የሚጫኑ ምናምን ሲጫኑም ሲወርዱም ግድ የማይሰጣቸው የተኮላሹት ፍየሎችም በጎችም ናቸው። ትውልዳችን እንደዛ እየሆነ ነው። ወንድ ማለት ትውልዳችን እንደዛ እየሆነ ነው። ትውልዳችን እንደዚህ ተኮላሽ እንዲኮላሽ ወደ ትዳር ይገባል እንዲኮላሽ ወደ ትዳር ይገባል ስትል ትዳር አያስፈልግም ማለት ነው ትዳር ሰውን ያኮላሻል ማለት ነው ስለዚህ አታግቡ እያልከን ነው ወይ ነው ወይ ያላልኩም ያላልኩትን ቃል ብለሃል አትበሉኝና እናንተ የመሰላችሁን ፕሮጀክት አታደርጉት ግን ምንድን ነው መሰላችሁ አሁን ላይ ትዳር እየተተረጎመ ያለው አሁን ላይ ትዳር እንድንኖር እየተነገረን ያለው እንደዛ ነው ወንዱን ማኮላሸት ነው ሶ ኮልድ ትዳር መካሪና ማካሪ የቅድመ ጋብቻ ሰልጣኝ ሊቅና ሊቃውንት ነን የሚሉት የሚሰሩ ስራ እንደዛ ነው። በአፍጢም ከተደፉለት ወዳደርነት የተነሳ እዛ ቅንጥብጣቢ ትፍራፊ ብትስጣሽ ለሚጥሉላቸው ተኩላዎች ትውልዱን ለመማረክ ወይም ደግሞ ለመማገድ የሚጠቀሙበት መንገድ ነው። ትዳር ውስጥ ስትገቡ የሚፈለገው ካገኛችሁ በልታችሁ፣ ካጣችሁ ተደፍታችሁ መኖር እንጂ አባታችሁ በሰጣችሁ ጸጋ፣ በወንድነት መክሊቱ፣ በድፍረት በጥንካሬ በስልጣኔ በኃይለኝነት በጀግንነት በቆራጥነት በቆፍጣናነቱ እንድትበለጸጉ ማንም አይፈልግም። ይሄ ሌላ የውጭ ሰው ጠላት እኮ አይደለም። እናታችሁ፣ አባቶቻችሁ፣ ወንድሞቻችሁ ላይ ብዙ ማህበረሰብ ክፍል አይፈልግም። ማለት የመጣንበት መንገድ በጣም በጣም እንዴት ልበላችሁ፣ ለረጅም ጊዜ የተሰራ ነገር ነው። እንዲቀላል መስሎ እንዳይሰማችሁ፣ ለረጅም ጊዜ የተሰራ ስራ ነው። ትውልዱ እስከዚህ ድረስ አባቱ የሰጠውን ጸጋ እንዲጠላው፣ እንዲጠየፈው፣ እንዲጥለው፣ እንዲቀብረው ለረጅም ጊዜ የተሰራ ስራ ነው። ያን ቀለል ይስራ አይደለም። እኔም ይህን ስራ ስሰራው በአንድ ጊዜ ይህን ቪዲዮ ሰምተህ ትቀየራለ ብዬ አይደለም። አይኖ ይህን ቪዲዮን ስትሰማ ሊያስጠላህ እንደሚችል አንሰብስክራይብ ልታደርግ እንደምትችል አላዩም ይህን ልጅ ለአይንም ያስጠላኛል ልትል እንደምትችል ን ገስዋት ሁኬርስ ለራስህ ደንታ ነው ለእኔ መሰለህ የምትሰማኝ? ለልጆች ስትል ስማ፣ ለሀገር ስትል ስማ፣ ለማህበረሰብ ስትል ስማ። ይህን ስታዩ ጠላት ትውልዱን ወደ ባህርነት ይፈልገዋል ሲባል ታዲያ ጠላት ትውልዱ እንዲያገባና በተለይም ደግሞ ወንዱ እንዲያገባና በዛ በጋብቻ ውስጥ ወኔው ተሰልቦ እንዲኖር ይፈልጋል ምናምን ማለት ነው። ጠላት ትውልዱ አገባ አላገባ ዘይዶን ኬር። ጠላት ብቻ አይደለም፣ እነዚህ ሊቅና ሊቃውንት የተባሉት ሊቀ ሊቃውንት የተባሉት ምናምን ወዳደሮቹ አስመሳዮቹ ዘይዶን ኬር። አገባችሁ አላገባችሁ፣ ወለዳችሁ አልወለዳችሁ፣ ዘይዶን ኬር። ኦል ኬር ኢዝ እናንተ ምን እንድትሆኑ ነው የወጣለትና የተዋጣለት አልጫ እንድትሆኑ ነው የሚፈልጉት። አልጫ፣ ባርነት የተስማማው፣ ባርነት የተመቸው፣ ባርነትን ወዶ ፈቅዶ የሚገባበት እሱ ብቻ አይደለም፣ ባርነትን እያጨበጨበ የሚገባበት እያለ እሳይ ስለተሰመረ እያለ ባርነት ውስጥ የሚገባ ትውድድር የሚፈልጉት ዜዶን ኬር አገባችሁ፣ አላገባችሁ፣ ወለዳችሁ፣ አልወለዳችሁ፣ ዘይዶን ኬር። እነሱ በአፍጢም ለተደፉለት ገንዘብ ለሚከፍላቸው ምንዳቸው ለሚከፍልላቸው አካል ባሪያ መልምለው ማምጣት ነው የሚፈልጉት። በተለይ ያ ባሪያ ታዲያ ወዶ የሚገባ ባሪያ፣ እንደ ወዶ ከሚገባው ባሪያ ውስጥ ደግሞ በይበልጥ ምን አይነት ባሪያ ቢገኝ መስላችሁ? እያጨበጨብ ልልልል እንኳን ባርነት ይደረሰልኝ ሰመረልኝ እያለ የሚመጣ ባሪያ። አሁን ትውልዳችን እየሆነ እንደዚያ ነው፣ እየሆነ ያለው እንደዛ ነው። አሁን ወንዶቻችን እየሆኑ ያሉት እንደዛ ነው። ባርነትን አጨብጭበው እየገቡለት ነው እየገቡበት ነው ስለዚህ እነዚህን ያው ማህበረሰብ ውስጥ ማህበረሰባችን ውስጥ ያሉ ነገሮችን የታዘብኳቸውን የታዘብኳቸው እየነቀስኩኝ አንተ አንተን እንዲኮረኮርህ ትሪገር እንዲያደርግህ ለማምጣት ፈልጌ ነው። አሁን ቀድሚያ የተነሳውበት ታዲያ ድሮ ድሮ እነዛ ሰፈር ውስጥ የነበሩት ጉልቤ ልጆች፣ ደረታቸውን ገልብጠው የነበሩት ልጆች፣ ሰፈራችን ውስጥ ችግር ሲመጣ ምን ጠራቸው? የእንትና ልጅ ጥሮት፣ እንትናን ጥሮት ተብሎ ምንም ልክ እንደራሳችን ልጆች እያዘዝናቸው፣ እንደራሳችን ወንድሞች እያዘዝናቸው ድፍረት፣ ጥንካሬ፣ ጉልበት፣ ኃይለኝነት የሚፈልግን ነገር ስናሰራቸው እንዳል ነበር ስናሰራቸውም እንደነበረ እነሱም ደግሞ ያንን ሳይስስቱ ሲሰጡን እንደነበረ። ያ ደግሞ ያ ነገር ደግሞ ከየትም ከገበያ ያመጡት አይደለም። ራሳቸው ጋር ያለ አባታቸው የሰጣቸው ተፈጥሮ እነሱ ያሳደጉት ነው። ምንም እንኳን በተወሰነ መልኩ ባይገራላቸውም እንደዛ የሚገራላቸው ማህበረሰብ ስላልነበረ ማለት ነው። እኔት ግን ሲያገቡ፣ ላይክ እነዛ ሰዎች እስኪጠፉ ድረስ አጠገባችሁ ከሆኑ ላይክ ድምፁን አሰሙትም፣ ሰውየውን እንደ ድሮ አታቁትም። በብዙ ነገር ወኔው ጠፍቷል። ትዳር እንደዛ እያገለገለ ነው። ትዳር እንደዛ እንዲያገለገለ ያደረገው ለትውልዱ ለማህበረሰቡ አይደለም፣ ለጠላት እንደዛ ሆኖ መሳሪያ እየሆነ ነው። ስለዚህ ትዳር አያስፈልግም ወይ? ኖኖ ትዳር አያስፈልግም አይደለም። ትዳር ውስጥ ስንገባ ግን እንሰለባለን ማለት አይደለም። መሰለብም የለብንም በጭራሽ። ይህንን ጠላት ሆን ብሎ በነዛ በወዳደሮች እያደረገው ነው። አንዳንድ ጊዜ ፊት ለፊት አንዳንድ ጊዜ በደብቅ፣ በግልጽ ስልብነትን እየተቆለባበሰ ጃንደርባነት ባነት እየተቆለባበሰ ትውልዳችን እንደመፈክር እንዲይዘው ቲሸርት ላይ እንዲያሰፋው ቲሸርቱ ላይ እንዲያሰፋው ግድግዳው ላይ እንዲሰቅለው። ስለዚህ ጠዋትና ማታ ሲነሳ ጃንደርባነትን እንዲያስታውሰው ስልብነትን እንዲያስታውሰው እየተደረገ ነው። ዛሬ ላይ ገባ ይችላል። ዛሬ ላይ ሲገባ ግን ኦልሬዲ ተኮላሽታል፣ ረ ተቀጥቅጣል፣ ረዲ ተቆርጦ ወድቋል። ቆለጥህ አሞር አንስቶታል። ከዛ በኋላ ያለህ አማራጭ ጃንደርባ መሆን፣ ምንም አማራጭ የለም። ነገርኩ። የሚጠቅምህን ነገር ነው የምነግርህ እኔ። ያንን ክፍተት አይቼበታለሁ። ምን ማድረግ እንችላለን? ይህን ነገር ለመታደግ ብዙ መንገድ፣ ብዙ ነገር ማድረግ እንችላለን። ለምሳሌ እኔ ለልጆቼ በምንም አይነት መልኩ ይሄ ከተፈጥሯቸው የራቀ ማንነትን አላስተምራቸውም። ወንዱ ጀግና መሆን አለበት፣ ጀብደኛ መሆን አለበት። ሴቶቹ ይህንን ጀግናና ጀብደኛ ወንድ ታዘውለትና ሰምተውት ተገዝተውለት የሚኖሩ ከሆነ የዛን የጀግንነቱን የኤክሰለንሱን ፍሬ ያገኛሉ። ይሄ ደግሞ ዛሬ ከኔ ጋር ከወንድማቸው ጋር እያሉ አይደለም ነገ ሲያገቡ የሚፈጠር ነገር እንደሆነ እነግራቸዋለሁ። ኢን ዘ ሚን ታይም ግን የኔን የወንድማቸውን ጀግንነት፣ ቆራጥነት፣ ቆፍጣናነት እያዩ በምንም አይነት መልኩ ንክር፣ ፍዝ፣ ምስኪን፣ ሆዳደር፣ አስመሳይ ወንድ ጋር አይደርሱም አያገቡም። እኔም አልፈቅድላቸውም፣ እነሱም አያረጉትም። አሁን ባላቸው መለኪያ ሳያቸው ነው መልክ። እንግዲህ ስለዚህ በፊት ምን እንደዚህ አድርገህ ታሳድጋለህ ልጆችን። ከዛ ደግሞ በፊት ምንድ ነበር የሚያደርጉት አባቶቻችን? የአቶ ከሌ ልጅ አለ በጣም ጀግና የሆነ ልጃችን ለሱ ነው የምትዳረው፣ እሱን ነው የምታገባው፣ የእሳቸውን ልጅ ነው የምታገባው። ልጃችን በምንም አይነት መልኩ ሽማግሌ ልክ ያለው ብሎ ይሄ የማን ልጅ ነው ንትና። ባለሀብቱም ጥሪልኛ፣ ከበርቴው የእሱ ፈዛዛ ልጅ እሱ በጨረሻ አያገባትም። ያ ቆራጥ ቆፍጣና ከዚህ በኋላ ቀሪ ዘመኗን አሁን ስታገባ 19 20 ዓመቷ ነው። ከዚህ በኋላ የሚቀራትን 40 50 ዓመት ከዛ ከጀግና ጋር ትኖራለች። ምንም ቢሆን በተለያዩ ውጣ ውረዶች ውስጥም ቢያልፉ፣ ብትደሰትም ብታዝን፣ ከዛ ከጀግና ጋር ይሻላታል። ይሄ እንከፉ በስንቱ የባለ ሀብቱ ልጅ አይሆንም። እሱን አታገባም ተብሎ ገና ቀድሞ ይታጫል። ለዛ ጀግና ያንን ጀግንነቱን የምታግዝ የምትራዳ ሴት ይታጭለታል። ዛሬ እንደዛ አይደለም። ዛሬ ልጆቻችንን ያድጋሉ፣ የት ይዋሉ፣ የት ይደሩ፣ ከማጋ ይሆኑ፣ ማንን ይጎትቱ፣ ማንን ያንሱ፣ ማንን ይንጻሉ፣ ዊ ዶን ኬር። ምክንያቱም ያውቃሉ። የዛሬ ልጅ እኮ ብዙ ነገር ነው የሚያውቀው። ገና ለገና ስልክ ላይ ቁጭ ብሎ ቲክቶክ እያየ ቂቂቂቂ ስላለ ብዙ ነገር ነው የሚያውቀው ይባላል። ስለዚህ መፍትያችን መሆን ያለበት ልጆቻችን በዛ መልክ አሁን ቀድሜ ባሳየኋቸው እኔ በማደርገው መንገድ በቆራጥነት በጀግንነት የአባታቸው የሰጣቸውን ጸጋ እንዲያውቁትና እንዲሰለጥኑበት እንዲያበለጽጉትም በሱም ጽድቅ እንዲሰሩበት እናሳደጋቸዋለን? ከዛ ቀጥሎ ደግሞ ማንን ነው የሚያገቡት? ምን አይነት ወንድ ነው ማግባት ያለባቸው? እሱንም ደግሞ እናስብበታለን። አለበለዚያ አሁን በምናየው ይሄ ሆዳደርና አስመሳይን ትውልድ ማስቀጠል የለብንም። እርስ በእርሱ የሚባላ ሆዳደር አስመሳይ ነጋዴ የሆነ ትውልድ ምን ቢማር ምን ኑሩ ቢሆን ምን ሊቅና ሊቃውንት ቢሆን በአፍጢሙ የተደፋን ትውልድ ወደ ቀጣዩ ማሸጋገር የለብንም። እኛ ጋር ማስቆም አለብን። ምን ያክል ዋጋ እንከፍላለን? የሚከፈለውን ዋጋ እንከፍላለን። ወንድም አለ በርታለኝ።